በስቲ አር ዩ ሲንግ ቢፍቱ ኢሞሽናል ዳሜጅ ኢሞሽናል ዳሜጅ ማለት ይሄ ነው። ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ። አይ ጉድ። ሰው እኮ ስታክ አክባሪውን እኮ አይወድም። እኔ አሁን ጆከር መራገጥ ብጀምር እንዴት እንደም ፎቶ ለጥፎ የመጣው ጀግና ማን ነው? ኡህ ሁላችሁም ሶስት እጥፍ ጋይስ፣ ሶስት እጥፍ እዚ ላይ በእናችሁ፣ እየተቀመጠ ሶስት እጥፍ እንጠቀምበት። ወይኔ፣ ወይኔ የእኔ ጊፍተሮች ግን ወይኔ ብንጠቀምበት እዚህ ላይ አሪፍ ነበረ። ወይኔ ያመለጠ ሳ እንጠቀምበት። አሁን ይሰጣሉ። ዋች አሁን ይሰጣሉ። የኔዎች እኮ ምስኪኖች እኮ ናቸው። የኔዎች እኮ ምስኪኖች እኮ ናቸው። ሮኪሊምቱን አስር ሺህ አስገብቱላችሁ። አይኖ ቢፍቲ ማ እናቃለን። ኦሮሞ ነኝ ያለ ሁሉ ኦሮሞ አይደለም። አካም ቡልታ ጀረርቲ እጆሌ ቄሮ እጆሌ ጅራ ጅርቱ በሉኝ በእናታችሁ ጅራ

ከፍትላቸዋለሁ። ምንም ችግር የለም። ሙዚቃው ይከፈታል ነው። ይህ እኮ የብሔር ብሔረሰቦች ቤት ነው። ምን ችግር አለው? የምን ሙዚቃ ነው የምከፍተው? ሰባት ሰከንድ ይቀራል

ቤፍቱና ፓስተራችን ተጣልተውብን ነው። ኖ ኖ ምን መሰለህ፣ እግዚአብሔር ነው የምልህ፣ ባለጌ ናት። እኔ እዚህ የብር ብሔረሰቦች ቤት ነው አክብሬ መጣው። ልጅቷ ግን ሀይምሯ እየጨነከረ ነው። እዛ ፍቅር ስዝም ጋር እየዋለች ሀይምሯ አጨንክሯል። ጤነኛ አይደለችም። እግዚአብሔር ነው የምልህ። ቤተሰብ ጋይስ እዚህ ጋር እንዳያመልጠን። ድቃለች ድቃለች። እና ስለሞለቅኳት እኔ ደግሞ ቦልቀው ዘረኛ አልፈልግም

የነቢ ደምሳሽ እንትናት ጭራሽ እኔ ወደ አማራ አመጣታለሁ። ቆይ አንድ ጊዜ ፋኖን ተወጃለሽ። ሰራ ኦሮሞ አለችም እኮ ቆይ ትጻፍ እንዴን የኦሮሞዎችን እየጠመቅኩ ወደ ፋኖ አቀላቅላሉ። ውሰጣት አያም እሷ እንትናት እዛ የማዳም ቅመ መንግስት በማጠብ አእምሮ አቀጅልናዚበበልን እየሰበቁ ኦሮሞቹ ኦሮሞቹ ልር እያሉባት አንድ አማራ አንድ ፋኖ ብለሽ ጻፍ። አንድ አማራ አንድ ልብ እኮ እጥፍ አንድ አማራ አንድ ፋን ነው ብለሽ ጻፍሽ። ማሂ ኪችንዬ በጣም ተባረቂ። አንቺ ብቻ አለሽልኝ። ዛሬ ምንድን ነው ሌሎች አልቻለችም። በቃ ጆከር አማራ ነው ዛሬ። ጆከር ተጫወትክ። ጆከር ጎግን አጥምቃል። ውሰድልን፣ አንፈልጋትም፣ ውሰድልን እያጠመኩ ውሰድ። እኛ ምንም እናመጣልሃለን። ጆከር እየፈለገ ጣል ያለ ኦሮሞዎች እናመጣለን። እኛ አንፈልግም። እንደዚህ አይነት ሽልት ሴት ነው የምፈልገው። ወንድ ወንድ አንፈልግም። ሴት ነው የምፈልገው። እኛ እንደዚህ ሽልጥልጥ አንፈልግም። እያጠመቅ ውሰድ። አጠምቃችኋለሁ ነው የምልህ እንዴ። ሴት እኮ ያለ እንዳለ ሴቱ ተቀይሮ መላ ኦሮሚያ ክልል ያለ ፋኖ ከሆነ ወንዱ የት አባቱ ሄዳይ ሶስት አበባ ሶስት አበባ፣ አይበላ አይጠጣ መንቀሳቀሻ ማያገኝ ውዶቼ፣ ሶስት አበባ እዚህ ጋር የእኔ ቤተሰቦች ሶስት አበባ ልኛ ሶስት አበባ ሌሎቻችሁ ኮፒ ሊንክ እያደረጋችሁልኝ ታፕ ታፕ እያደረጋችሁልኝ፣ ሶስት አበባ ላይ አንድ ሰው አንድ አበባ፣ ሁለት የተለያየ ሰው አንዳንድ አበባ ይስጠኝ። ሁለት አንድ ሰው አንድ አበባ። ጋይስ እስኪ ምንድን ነው? በላይ በቀለ ወያ ካለ እኮ ቤት ዛሬ ተመትቷል። መልሰህ ወጥተህ ምግብ ተነጅሷል፣ ቤት ተነጅሷል። በላይ በቀለ ወያ ማለት እኮ የተሸለጠ እኮ ነው። ይሄ ጋይስ እንደዚህ ዓይነት ነገር አድርገህ ሦስት እጥፍ እኮ ነው። ወረድኩኝ እኮ እንትን ጆከሩ ሶስት ቀን ሳልጫወት ወረድኩኝ። እንትን ምን ሜምበር ነው እንትኑ እንጂ ሊጉ እንደዛ ለፍቼ ለፍቼ ብዬ ያደረገኝ እኮ ከኤ አወረደ። አይ ካልገባህበት እኮ እንደዛ ለፍቼ ሶስት ጥፍ ነው። ሶስት ጥፍ ነው። እዚጋ ሶስት እንዴ ኤ መመለስ አለብኝ። በእናት ወደ ኤ መመለስ አለብኝ። ጋይዝ አምስት ሺህ መግባት አለብን ወይ? ወደ ኤ መመለስ አለብኝ። ፋሚሊ ማ ተበትነዋል ማለት ነው። ስለዚህ ይህንን ሶስት ቀን ገብቼ አላውቅም። በዚህ ሳምንት ፋሚሌ መጠናከር አለበት። ቤፍቱ አይኔ እኮይ ቤፍት፣ አንቺ ነገር ግራ አጋባኝ። አንድ ሺ አምስት መቶ ይሄ የሚሆነውን ካለፈ በኋላ አልኩ ቢፍቱ ማይምናት አልኩ ወዳን አለፈ በኋላ ዝጊ፣ በናት ዝጊ፣ ዝጊ፣ ዝጊ። ማይ ጋይስ እንጠብቅ። ግለብ እንኳ ሰጠንን፣ ግለብ እንኳ የለንም። ነው ነው የአንተ ኪፍተሮች ሁሉ የጠፉ ሰሞኑን አላየኋቸውም። በመጀመሪያ ወቁ ቲክቶክ ላይ ፋሚሆንአቲንግ ብሎክ አድርገውብኛል። ሁለት ቀን ሶስት ቀን ሞዴል ቤት ቴንክዩ። ነበር ጋር ግማሾቻችሁ ሼር አድርጎ ግማሾቻችሁ ዳብል ታፕ አድርጎ አድርጉ ፕሊዝ ምን እኔ የሰለቸኝ ጋይ ስድብ እኮ ምንም አይደለም። ጌም እየተጫወትን ነው። አስለቅሱልኝ። በጌም ለምን ትሳደባላችሁ? ምን ይጠቅማል? እሱ የሀብታም ስድብ ተሳደቡ፣ የሀብታም ስድብ ተሳደቡ። ጋይ አስባችኋል። ጉቺ ገመችው ፈይሳ እየተሸነፈ ያለው በጆከር በቢፍቱ ኦሮሞ ልጅ ነው። ሶስት እጥፍ ፓስተር ማመሰላት አለበት እኮ እናንተ ምን ሆናችሁ ነው? ፓስተራችን መቀጥቀጥ አለበት። ሶስት እጥፍ ጋይ በላይ በቀለ ወያ፣ አይገርምም። የዚህ ጉዳይ ያንዳንዱ ሰው ስነ ልቦና በላይ በቀለ ወያ ምን ያህል እኮ ሶስት እጥፍ ምን ያህል የተሰነበረ በላይ ያባቴ አስፎረ ደርሽ ጆሮሽን አስይዘው፣ ብልጽግና ብልጽግና። እኔ እኮ ይና አብይ መጨረሻ መቃብራቸውን ያይ ግን የሚገርም፣ አምስት ሺህ አላስገባችም። ሚላትም ድሃ ናት፣ እናቴን ምላቸው። በላይን እኮ ጆሮውን አስይዞ እኮ ነው አብርሃም የሚባለው፣ እያስለሸክ ነው። ኮፒ ኒክ እና ታፕ ታፕ አድርጉ፣ መሆናችሁ ነው? አልገባችም። በጣም ሲዘፍን ኖረና ባህር ዳር ሄዷ መጣው፣ ና ና፣ ቤት ይሰጣል፣ ኮንዶሚኒየም ምናምን ተባለ። ጆሮውን አስይዘው ጠብ ጠብ ሲያደርጉለት፣ አሁን ጀርባው ላይ ሶስት ሜትር ትል ለሚላወስበት ገደለዋል። በቃችሁ ብሎ የራሳችሁን ሰው ትደፍራላችሁ። ስንቱ ተደፈረ እያልጓችሁ አ በጣም ነው የሚያሳዝነኝ። በላይ በላይ በላይን እኮ ከባህር ዳር ጎና አንተ ጥያቄ አለኝ። ጆከር አቡፋሎ አቡፋሎ የጠፍቶ ነው ጆከር አቡፋሎ የጠፍቶ ነው አለ አይቸዋል። አንተ ጋይስ አበባ ስጡ። አበባ ጋይስ እዚ አራት አበባ አራት አበባ ሶስት አበባ ሶስት አበባ

ቸው ይሰድቡ። ካልሰደቡኝ ቁጣበላቸው። ይስደቡኝ፣ ይስደቡኝ። ኖ ኖ፣ ለእኔ ቤተሰማሲስቱ ኖ። እኔ ስሰደብ እንትን ይልልሃል፣ ታብታብ ያደርጋሉ። እንደዚህ ዓይነት ሰገጥ የደንቆሮ ስድብ አልፈልግም። እዚህ ቤት የምትገፋ ከሆነ ግፋ፣ ካልታው ከቤቱ ገብተህ ስደበው። እኔ ስድብ አልፈልግም። ጆከር፣ እኔ ቤት ስድብ እንዲሰደብ አልፈልግም። ከፈለገ ሆነ አንተን ማሸማቀቅ ከፈለገ በጊፍት ያሸማቀ፣ አይደል እንዴ? አንተ እንደሆነ ስድባት ሰማ። ጋይስ እሺ፣ ሼር አርጉ እንደዚህ፣ ላይክ እንደዚህ ሼር አርጉ። ለአስር ለአስር ሰው ሼር አርጉ ጋይስ፣ ለአስር ለአስር ሰው ሼር አርጉልኝ። አይ በቃ የለችም። ጆከር አቃጣት አቃጣት። እስኪ ዞር ዞር ለንምጣ ጆከር አየ። ኦሮሞቹ ወደዋል ሊቀጡ አልፈለጉም ጆከር ጆከር ማጣው ማጣው ለአንተ ምንም ጥቅም የለውም። እንደዚህ መጫወት ጊዜያችን ነው እያጠፈን ያለ ነው። ጋይስ ምንድን ነው እንዴ? ቤተሰብ መግፋት አለባችሁ፣ ግፉ እንጂ፣ እንተባበር እንጂ ቤተሰብ ምንድን ነው። ኮፒሊንኩን እንደዚህ አድርጉ አንድ ሺህ አስገቡት። አሁን እኔ ኮፒሊንክ እያልኩ ነው በዛኛው አካውንት እንደዚህ ኮፒሊንክ አለው ማለት ወይ እንዲህ ስትነኩት እላችሁ ጋይስ፣ የኔን ነገር እንዲንኩት። ፓስተር ዞር ዞር፣ ፓስተር ምለ ላክ ምንም ጥቅም የለውም። በቃ አልፈለጉም፣ ጆከር አንተን ሊያስቀጡ አልፈለጉም። ጊፍትሮቻችን ተሴ ምናቸው መሰለ አይደለም። አቅሞ ቀዝቅዟል። ፓስተር አሁን ሰሞኑን በደንብ ረገጥ ረገጥ ማድረግ አለበት። አንድ ቢፍቱ የቆይ ተረጋግጅ። ፋኖ ብለሽ ቀይረች ሳትመጪ ዘመዶችሽ እንዳለ ኮመንት ላይ እየሰደጉች ነው። ወይ ጥላቻ፣ ወይ ጥላቻ፣ ወይ ጥላቻ። እኔ እኮ በጣም እኮ ነው የሚገርመኝ። መቀየር አለብሽ አንቺ እና በውስጥ የሚባል ጨዋታ የለም እ እዚህ ሁላ እንነጋገረ እንነጋገረ ላቤቲ እዮዳብ እያረጋጅ ቆይ፣ ገስት ላይ አስገባሻለሁ። ቆይ ፓስተር ጋር አስታርቃቸዋል። ማን ታረቃለ? ማን ፋኖነኛ አለች እኮ ፓስተር እና እኔ ምን አገባኝ? ጆ ውሰድና ማረክ እኮ ጆቃል። አይናችን እያየዝ ይማረካል። አረ ጋይስ፣ ምንድነው የተማረኩባችሁ ነው? የብልጽግና ሰራዊት ቲክቶክ ላይ ትማረካለ ሶስት አበባ ጋይስ፣ ሶስት አበባ። አበባ መስጠት የማትችሉ ሰዎች ከሆናችሁ ቲክቶካችሁ ዝጉት። ሁለት አበባ ጋይስ፣ ሁለት አበባ። ሁለት የተለያየ ሰው አበባ። አበባ መስጠት የማትችሉ ሰዎች ጌታን ነው የምላችሁ፣ ቲክቶክ ዝጉት። አንድ አበባ። አንድ የተለየ ሰው አበባ ይችላል። አንድ አበባ ጋይስ። ሌላ ሰው አበባ መስጠት የለም። አንድ አበባ ቤተሰብ ሞልተናል። አሁን አበባው ሞላቸው እንጂ መጋፈጥ አለብሽ አንቺ፣ በቃ ኦሮሞን ከዳሻር እንደ ቢፍቱ መጋፈጥ አለብሽ። ዘመዶችሽ ናቸው የሚሰድብሽ። እዚህ ጋር ምንም ችግር የለው። ምን ሆኖች ነው? አስጠጋንሽ እኮ እኛ ፋኖነትን ተቀብልሽ ትማረግ ያለሽ እንዲ አካላት ወርጃለሽ። የታቸልክሽ አለው ወጥ ምናምን ወጥ ትችያለሽ። ገንፎ ብቻ ነው ምች ወጥ ወጥ እንጀራ። ቃልሽን ስጭ አልስጪ። ሁሉንም ትችያለሽ። ጨጨብሳታገ ጨጨብሳ ይበለሚል አሁን አንቺ እንጀራ ሬሽ ምናምን አቀባይ ትሆኛለሽ። እንደዚህ እንትኖችን ልብስ ምናምን የተበላበትን ሳህን ምናምን ታጣጥቢያለሽ ፊት በላይ ወያ በላይ ወያ ወያበላይ ወያ ነምበር ዋን ነው ጋይዝ። ስማ በላይ ምንም አይሰጥም፣ አባሮከስ ከዚህ በላይ ይህ መስጠት ራሱ ትልቅ ነገር ነው። በላይ ሌላ ሁሉ ኩብ እናት አሜሪካ፣ አውሮፓ ቁጭ ብለው ዛሬ ዳኒ ሰላሳ ትምህርት ትምህርት የምናገኝባቸው ሊረዱ የሚችሉ